ሄርሜላ ዛሬ በጣም እያለቀሰች የአብርሃምን ጓደኞች ሶስቱንም ጠርታቸዋለች። እንግዲህ ጠርታቸው ምን ነገረቻቸው? ምን አለቻቸው? አብረን እንከታተል። አብራችሁ የቆዩ ሰላም ሰላም፣ ጤና ይስጥልኝ። ወደ የተከበራቸው የኔ የትግስት አባዩ ቤተሰቦች ፋሚሊዎቼ፣ እንዴት ናችሁ? ከኔ ጋር እግዚአብሔር ይመስገን። ይህንን ቪዲዮ የምታዩ በቅንነት ላይክ፣ ሰብስክራይብ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ። ለምታበረታቱኝም እጅግ አድርጌ አመሰግናለሁ። ሄርሜላና አብርሃም ሩታ ሆነው ትናንትና እንግዲህ አብረው ተነጋግረው ነበረ። አብርሽ ሄርሜላን ጠርቷት ሩታ ፊት ከእንግዲህ በኋላ እኔና አንቺ ሁሉንም ነገር እዚህ ጋር ማቆም አለብን። ከእንግዲህ በኋላ አንቺ ለሩታ ምንም አይነት የሚያስቀይም ቴክስት፣ ምንም አይነት ቴክስት እንድትልኪላት አልፈልግም። እሷም እሷም እንደዛው ለአንቺ ምንም አይነት ቴክስት እንድትልክልሽ አልፈልግም። ክፉን በጎም እንድትነጋገሩ አልፈልግም። ሁላችንም፣ አንቺም፣ እኔም እዚህ ጋር ማቆም አለብን። ብሏት ያለውን ነገር ነግሯት ነበረ በጣም ደንግጣ እውነት አስበክበት ነው ወይ እዚህ ውሳኔ ላይ የደረስከው ከልብክ ነው ወይ ስትለው አዎ ሌሊቱም ሁሉ አስቤ አስቤበት ተጨንቄበት ተጠብቤበት ነው እዚህ ውሳኔ ላይ የደረስኩት ብሏት ነበረ አንተን የሚያስደስትክ ነገር ከሆነ ችግር የለውም መለያየት መፍትሄ ነው ካልክ፣ እኔ ግን መፍትሄ መስሎ አይታየኝም። ስለዚህ እኔ ያንተን ደስታት ነው የምፈልገው ብላ በጣም አዝና ጥላው ሄዳ ነበረ። እንግዲህ ዛሬ ደግሞ የመጣችሁ የአብርሸን ጓደኞች ጠርታ በጣም እያለቀሰች በጣም አዝና ነው የጠራቻቸው። እንግዲህ ከጠራቻቸው በኋላ ያለውን ነገር መንገር አልፈለገችም። በጣም ፈርታ ደንግጣ ነበረ። እነሱም እንግዲህ ምንድን ነው የሆንሽው ያለውን ነገር ተናገሪ ሲሏት ያው እሷ ማንም ሰው የማያውቀው በልቤ ደብቄ የያስኩት ሸክሽጌ፣ በአሁኑ ሰዓት ግን ምንም ነገር ስሜቴ መቆጣጠር አልቻልኩም፣ እና ያለውን ነገር ልነግራችሁ ፈልጋለሁ ኝ ትረዱኛላችሁ ወይ ብላ ነው አቤቱታ ነው ያቀረበችው። እነሱም እንግዲህ ንገሪን ምንም ችግር የለውም፣ ምንም የሚያጨናንቀች ነገር የለም ሲሏትም፣ በቃ በጣም ፈርታ እየተንቀጠቀጠች እያለቀሰች ነበረ። ያው እነሱም እንደምንም ብለው አባ ብለዋት ያለውን ነገር ጠይቋት፣ እነሱም ሲሰሙ ደንግጠዋል፣ እኛም ደንግጠናል። አብርሸን በፍጹም ላጣው አልፈልግም፣ አፈቅረዋለው እወደዋለው ብላ ቁጭ አለች። እነሱም በጣም ነው የደነገጡት። ግን መጨረሻ ላይ ሶስቱም የአብርሃም ጓደኞች ምንድን ነው ያሉት? በጣም ጥሩ ነው አንቺ መውደድሽ ማፍቀርሽ፣ በጣም በጣም ደስ የሚል ነው። ፍቅር ለምን አፈቀርሽ አይባልም። ለምን ወደድሽ አይባልም፣ ይባልም ብሎ አበረታቷት። ጭራሹ ነው እሷ እያሰበችው ሌላ ነው እየጠበቀችው፣ መልስ ሌላ ነበረ። እነሱም ከእሷ ጎን ሆነው እሷን ደግፈዋታል። እኛም የምንፈልገው አብርሽ ከአንቺ ጋ እንዲሆን ነው። አብርሽ በአሁን ሰዓት እየተገፋ ነው። በአሁን ሰዓት ደስተኛ አይደለም። ሰውነቱ እየከሳ ነው፣ እየጠቆረ ነው። ወንድማችን በጣም ብዙ ሴቶች የሚወዱት የሚወደድ ወንድ ነው አሏት። እሷም ይሄን ጊዜ በቃ እንደዚህ ሲሏት የተሰማ ስሜት ነቃ ነቃ ነው ያለችውና እና እነሱም በቃ ከሄርሜላ ጋር ቢሆን ነው የምንፈልገው ብለው የምንደሰተው እኛ የምናስበው እንደዚያ ቢሆን ነው ብለው ነው ሀሳብ ያቀረቡላት ይሄንን ጥያቄ ለእኛ ሳይሆን ለእሱ ነው ማቅረብ ያለብሽ ምክንያቱም እኛ ምንም ማድረግ አንችልም ውሳኔው የእሱ ነው እሱ አሜን ብሎ ቢቀበልሽ ደስ ይለናል። ስለዚህ አንቺ ደግሞ ትንከባከቢዋለሽ፣ ታከብሪዋለሽ፣ ፍላጎቱን ታሟልለታለሽ ሲሏት፣ አዎ እኔ እንደሚስት ለሱ የሚገባውን ነገር፣ የሱ የሚያጠፋቸውን ጥፋቶች፣ የኔን የማጠፋቸውን ጥፋቶች ወደኋላ ትቼ እንደ ሚስት ተንከባክቤው እግሩ ማጥቤ ማኖር እፈልጋለሁ። ከሱ ጋር ረጅም ጉዞ ነው እያቀድኩ ያለውት። ህልሜ በጣም ረጅም ነው። በፍጹም ፍጹም ማጣት አልችልም። ምንም ሆነ ምንም የኔ መሆን አለበት ነው እያለች ያለችው። እነሱም ደግሞ አዎ ይሄ ነገር መዋል ማዳር የለበትም፣ የአብረሽን ጓደኞች ከአሁኑኑ ሰዓት ጀምረሽ ለእሱ ምናገር አለብሽ ብሎ ፓርቲም እናዘጋጃለን እዛ ፓርቲ ላይ እኛንን ወጪውን የምንችለው፣ ከአንቺ የሚጠበቀው ይሄን ያዘነ ፊትን ትተሽ ተኳኩለሽ፣ ለብሰሽ፣ ደምቀሽ መተሽ ጥያቄሽን ብቻ እንድታቀርቢለት ነው። ሊቀበልሽም ይችላል ላይቀበልሽም ይችላል በሁለቱ ውሳኔ ሆነሽ ነይ ብለዋት፣ እንግዲህ ዛሬ ውለን ሳናድር ፓርቲ እናደርግለት እና ጥያቄውን ታቀርቢለታለሽ ብለዋታል። እሷም በጣም ደስ ብሏታል። እኔ እንደዚህ ያልጠበኩም ነበረ የእናንተ ምላሽ እንዲም ይሆናል ብዬ አላሰብኩም ነበር ብላለች። ያው ዛሬ ከሩታ ጋር ያለውን ክፍተት ተጠቅማ ሩታ እንግዲህ አብርሸን ወደ ራሷ ለማድረግ እየሞከራች ነው። ይሳካላት ወይ ልስ ወይስ አይሳካላትም እንግዲህ የሚያውቀው አብርሸና ፈጣሪ ነው። ከሩታ ጋር ያላቸው ግንኙነት በጣም እየሻከረ ሄዶ እዚህ ጋር ደርሷል። ዛሬም እንደተመለከታችሁት እንግዲህ በለቀቁት ቪዲዮ ላይ ልጄን ወይን ታሳይኛለሽ ወ ወይንም ትሰጭኛለሽ ብሎ ከትከሻዋ ላይ ህፃኑን ሲነቅጣት እሷ ደግሞ ውሃ ደፍታበት፣ ሩታ እንዴት ውሃ ትደፈብኛለሽ? ይሄን ንቀት ነው ብለው እዛ ጋር ግብ ግብ ሲፈጥሩ ነበረ። ሩታ ለ ሄርሜላ እጅግ ትልቅ ክፍተት እየሰጠቻት ነው። አብርሽም በዚህ መሀል ያው የመገፋት ስሜት እየተሰማው ይመስላል። ምክንያቱም አጥፍቻለሁ ይቅርታ ብሎ በጣም ብዙ ጊዜ ጠይቋል። ብትችል ብትችል እንትና ሩታ ባሏን ወደ ራሷ አቅርባ ብትይስ ጥሩ ነው ብዬ አስባለሁ። ምክንያቱም ሄርሜላ በጣም በጣም ብልጥ ናት። ለወንድ ልጅ ምን ሀል ቦታ እንዳለው እንዴት መንከባከብ እንዳለባት ጠንቅቃ የምታቅናት። እዚህ ዛሬው ላይ ራሱ ስትናገር ምንድን ነው የእሱን ክፍተቶች ማንኛዎችንም ነገር እንዳልተፈጠረው አድርጌ ረስቼ ለእሱ ትክክለኛ ሚስት መሆን ነው የምፈልገው፣ እኔ ለሱ በጣም ትልቅ ክብር አለኝ ፍቅር አለኝ እያለች ነው እንግዲህ። ከእሷ ጋር ከሆነም በጣም ትንከባከበዋለች ብዬ አስባለሁኝ። ግን ደግሞ እዚጋ የተወለደ ሕፃን አለ። በእነሱ መሀልም ጣልቃ መግባት ትክክል አይደለም ብዬ አስባለሁ። እስኪ እናንተ ምን ትላላችሁ? የሩታ ሀሳብ፣ የጓደኞቹ ሀሳብ ትክክል ነው ብላችሁ ታስባላችሁ? ጓደኞች ውስጥ እንዴት ለሷ እንደዚህ አይነት ተስፋ ሊሰጧት ይችላሉ? ጭራሽ ፓርቲ እስከ ማዘጋጀት ድረስ ነው የደረሱት። እና እውነት አብርሸን ይወዱታል ለአብረሽ ተቆርቆረውለት ነው። አሁን እዚህ ጋር ከሮጥ ታጋይ ያለውን ክፍተት እንደምንም አጣቦ ማስታረቅ የለባቸውም ብላችሁ ታስባላችሁ እውነት ሄርሜላ ጋር ቢመጣ አብረሽ ደስተኛ ሆኖ ይኖራል ሩታን ትቶ? እስኪ እናንተ እዚህ ላይ ምን ትላላችሁ? እንደኔ እንደኔ ግን ቢከፋም ቢለማም ከትዳሩ ጋር ተመልሶ ከሩታ ጋር አብረው ቢሆኑ ቢታረቁ፣ ልጃቸውን አብረው ቢያሳድጉ ብዬ አስባለሁ። እንግዲህ የሚፈጠረውን ደግሞ ነገ ያለውን ነገር ይዤላችሁ እመጣለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ሀገራችንን እግዚአብሔር